የአዲስ አበባ ልጆች የድረሱልኝ ጥሪ ተጨንቀናል ተጠበናል። ህዝባዊ አመጽ በአዲስ አበባ የእስካሁኑ ይበቃናል። ለነፍሴ ዋጋ እግሬ ነች። ለነፍሴ ዋጋ እግሬ ነች። ለነፍሴ ዋጋ እግሬ ነች። አባት የተክልዬ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 ከእጇ ከወዳጇ ተማልዳት ማልደን ሀገራችን ኢትዮጵያ ሰላም ታድርግልን። ጉባኤያችን ጉባኤ ነቢያት፣ ጉባኤ ሐዋርያት እታድርግልን። አቡነ ዘበሰማያት ልመርቃቸው አሜን በሉ። ምድር ላይ ላለ የትኛውም ጥያቄ እግዚአብሔር መልስ ያድርጋቸው። እግዚአብሔር ትውልድሉ በሚያየው በጎነት ሲክበባቸው ደረቁ ይለምልምላቸው፣ መከናወንና ባርኮት መታወቂያቸው ይሁን የምትጠብቁት ሳይሆን የምትጨብጡት ባርኮት ይክበባችሁ። ቤታችሁ የበረከት እንጂ የውከት አይሁን። የፈራችሁት ነገር ሳይሆን የእግዚአብሔር መልካምነት ይውረሳችሁ። ከተደጋገመ አሰልቺ ሕይወት እግዚአብሔር ያላቃችሁ። አሜን። ቪዲዮውን እንግዲህ እንደ ተመለከታችሁ ነው የተዋደጆች፣ ሁሌም እንደምንጀምረው ዛሬም በምርቃት ጀምረናል ማለት ነው። አሜን፣ አሜን፣ አሜን እያላችሁ ኮመንት ላይ ጻፉ። አሜን ያሉ ሰዎች ይሁንላቸው ይደረግላቸው፣ ለማለት እፈልጋለሁ። እንግዲህ ወደ ቀጣዩ መረጃ ሳልፍ ከአምስት ኪሎ የተሰማ መረጃ አለ ማለት ነው። ርክበ ካህናቱ እንግዲህ በጸሎት ተባርኮ ዛሬ በአባቶቻችን ተጀምሯል ማለት ነው። እስቲ ቪዲዮ ያለ እሱን ቪዲዮ ተመልክተን እንመለስ። የግንቦት 2017 ዓ.ም የቅዱስ ሲኖዶስ የርክበ ካህናት ምልአተ ጉባኤ ነገ እንደሚጀመር ታወቀ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምልአተ ጉባኤ በነገ ውለት በጽርሃ መንበረ ፓትርያርክ እንደሚጀመር ተገልጿል። የምልአተ ጉባኤው መክፈቻ የጸሎት መርሃ ግብር አሁን በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም እየተካሄደ ይገኛል። ከነገ ጀምሮ ቅዱስ ሲኖዶስ በልዩ ልዩ ወቅታዊ የቤተክርስቲያኒቱና ሀገራዊ ጉዳዮች ላይ እንደሚወያይ ይጠበቃል። ከሳምንት በ በፊት የብልጽግናው አገዛዝ ወደ ሀገር እንዳይገቡ ከልክሏቸው የነበሩትን የቅዱስ ሲኖዶስ ዋና ጸሐፊ አቡነ ጴጥሮስን ጨምሮ ሶስት አባቶች ወደ ሀገር እንዲገቡ በወደ ሰፊነት ፈቅጃለሁ ማለቱ ይታወሳል። ይሁን እንጂ ወደ ሀገር እንዲገቡ ፈቅጄላቸዋለሁ ያላቸው በዋናነት አቡነ ጴጥሮስ የሲኖዶሱ ጸሐፊነታቸው በዚህኛው ጉባኤ ስለሚጠናቀቅና ብዙም ተጽዕኖ አይፈጥሩብኝም ብሎ በማሰብ የወሰነ ውሳኔ መሆኑን ምንጮችን ዋቢ አድርገን መዘገባችን አይዘነጋም። ታዲያ ይህን የአገዛዙን ውሳኔ ተከትሎ ጳጳ ጳጳሳቱ የዜና እስከተጠናከረበት ተጠናከረበት ሰዓት ድረስ ለጉባኤው ወደ ሀገር መግባታቸው አልተረጋገጠም። በዚህ ጉባኤ የቅዱስ ሲኖዶስ ዋና ጸሐፊንና የጠቅላይ ቤተ ክህነት ስራ አስኪያጅን ጨምሮ በርካታ ሹመቶች ይሰጣሉ። ሰላም ሰላም፣ እንዴት ናችሁ? ዛሬ ለኦርቶዶክሳውያን እጅግ አዲስ ቀን ነው። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና በቤተክርስቲያን ታሪክ ላይ ከፍተኛ የውሳኔ ሰጪ አባቶች ወይም ሲኖዶስ ስብሰባ የሚደረግበት ዕለት ነው። በዛሬው ዕለት በቅድስተ ቅዱሳን ድንግል ማርያም ገዳም ወይም ቅድስተ ማርያም ብፁዓን አባቶች ከየአሃጉረ ስብከቶቻቸው ተሰብስበው ጸሎት አድርገው የነገውን ጉባኤ መክፈሻ ቀን እያደረጉ ይገኛሉ። ሁልጊዜ ረክበ ካህናት የሚደረገው ትንሳኤ በኋላ ባሉት ሀያ አምስተኛው ቀን ባለው ያለው የፊተኛው ረቡዕ ቀን ነው። ይህም ቀን እንዲሆን አባቶቻችን ስራ ሰርተውልናል ማለት ነው። አባቶቻችን በፊት ሐዋርያትን የረዳ ያገዘ መልካሙን መንገድ ያቀና እግዚአብሔር መንፈስ ቅዱስ በጉባኤያቸው ተገኝቶ በጉባኤያቸው ተገኝቶ መልካሙን ነገር እንዲያሳስባቸው ሁላችንም ባለንበት አባቶቻችንን በጸሎት እንድናስባቸው ይሁን። የግንቦት የርክበ ካህናት ለቅድስት ቤተክርስቲያን የመፍትሄ መንገድ እንደሚሆን እምነቴ ነው። ቪዲዮ እንደተመለከታችሁ ነው። የአባቶቻችን ቡራቂያቸው ይድረሰል ለማለት እፈልጋለሁ። አባቶቻችን በጥልቀት ይወያዩበታል ብዬ አስባለሁ። ሰሞኑን የተፈጠሩ ተዋህዶ ሃይማኖታችን ላይ የተፈጠሩ ብዙ ነገሮች አሉና ለሱ መፍትሄ እንደሚሰጡን ተስፋ እናደርጋለን። ወደ ቀጤው መረጃ ሰልፍ፣ እንግዲህ አሁንም የአዲስ አበባ ልጆች ተጨንቋል ተጠባዋል። ከወደ ሊቢያ የተሰማው መረጃ በጣም የሚያሳዝን ዜና ነው ማለት ነው። ጥቂት ቀናት ሊሞቱ እንደቀራቸው የደረሰ መረጃ ያመለክታል ማለት ነው። ቪዲዮ ያለ እሱ ቪዲዮ ተመልክተን እንመለስ። የአዲስ አበባ ልጆች ይህንን ቪዲዮ ሼር ኮፒ ሊንክ በብዛት ሪፖስት አድርጋችሁ እኛው ታዋቂ ላደረግናቸው ትልልቅ ቲክቶከሮች አድርሱላቸው እና በቃ የቀናት እድሜ ነው ያለን። እኔ ሲፈጥረኝ ልመና ምናምን አልችልበትም። የአዲስ አበባ ልጆች በህይወት ለመቆየት ሊቢያ ላይ የቀራቸው ጊዜ ኮርበታች ነው ምናምን ብዬ ልለመናቸው አልመጣሁም። ምክንያቱም እናንተ ማድረግ ብትፈልጉ በ24 ሰዓት ውስጥ ምን ማድረግ እንደምትችሉ ሁላችንም ጠንቅቀን እናውቃለን። ግን በደንብ እንድታውቁልኝ የምፈልገው ይሄ ጉዳይ በእናንተ ቸልተኝነት ምክንያት የአዲስ አበባ ልጆች መጥፎ ታሪክ ሆኖ ይጠናቀቅና እመኑም አትመኑም፣ አዲስ አበባ ላይ ቁጭ ብላችሁ የሰበሰባችሁትን ኮይን አትበሉት አትበሉት። አዲስ አበባ ልጅ ብቻ ነው ያለው። እዚህ ጋር እንደምታዩት ጎላ ሚካኤል አለ፣ ተክለሃይማኖት አለ፣ አብነት ኮካ አለ። ጠቅላላ የአዲስ አዲስ አበባ ልጅ ነው ያለው። ከአቅም በላይ ሆኖብን ነው ቁጭ ያለው። ተማጽነን ነው እናንተ ጋር ሚዲያ ላይ ወጣ ነው እንደዚህ ማለት ወንድ ልጅ አይጣ ካጣማ ይምጣ ሚባባል አባባል። አረ በእግዚአብሔር እንዶ በምትወዱት በድንግል ማርያም ድረሱልን። በቃ ከዚህ ሀገር እንውጣ። እንዶ በመቤቴ ማርያም ባላ ሙስሊሞች ሁለት መቶ በላይ ኢትዮጵያን ወጣቶች ከ20 ቀን በኋላ ወይ ይሞታሉ ወይ ይኖራሉ። ሰላም ጠኔስ ይሄንን ቪዲዮ አው እንዳያችሁት፣ ቤተሰቦቼ ከዛ መሀል እኔ አንዱ ነኝ። የተሰጠኝ የሶስት ወር ጊዜ ያልቆ የቀረን ሀያ ቀን ነው ቤተሰቦቼ እና ያው ያለንበት ሁኔታ በጣም አስቸጋሪ ነው። ሶሻል ሚዲያ ላይም እንዳያችሁት ነው። ብሩኬ ወንድሜ በዚሁ አጋጣሚ ፈጣሪ አክብርልኝ ባለ ቪዲዮውን እንደተመለከታችሁ ነው። በጣም አሳሳቢ ደረጃ ላይ ደርሷል ማለት ነው ለማሸነፍ በሚል እንግዲህ ከሀገር ወጥተው ተሰደው እንግዲህ በረሃ ላይ ይገኛሉ ማለት ነው። ከ11 አመት በፊት የተፈጠረው እነዚያ ኦርቶዶክሲያን ባለማተቦች እስከ ሞት ድረስ ለሃይማኖታቸው የታመኑ በወርቅ ቀለም ላይ የተጻፉ በተዋህዶ ሃይማኖታችን የምንረዙ እነዚያ የሊቢያ ሰማታትን መቼም ልንረሳቸው ልንዘነጋቸው አይገባም ለማለት እፈልጋለሁ። አሁንም የምንችለውን ርብርብ እንድናረግ ስል በልዑል እግዚአብሔር ስም እጠይቃለሁ። ምክንያቱም የቀራቸው ጥቂት ደቂቃ ነው። እነዚህ ኦርቶዶክሲያን ባለማተቦችን እንግዲህ እንዳናጣቸው በጸሎት ሁላችንም እናስቧቸው ለማለት እፈልጋለሁ ማለት ነው። እንግዲህ ወደ ቀጣዩ መረጃ እናልፋለን። እስቲ ቪዲዮ ያለ እሱ ቪዲዮ ተመልክተ ነው እንመለስ። ቪዲዮ እንደ ተመለከታች ነው። የመቤታችን የቅድስት ድንግል ማርያም ፍቅሯ ሲገባን እንደዚህ ነው የምንዘምርላት፣ የተዋዱ ልጆች ለማለት ፈልጋለሁ። ወደ ቀጣዩና ወደ መጨረሻው መረጃ ይሳልፍ። እንግዲህ ዶክተሮች አሁንም የዳቦ ጥያቄን እየጠየቁ ይገኛሉ። እርቦናል እያሉ ይገኛሉና ይሄ ወደ ህዝባዊ አመጽ እንዳይሄድ በጣም እየተፈራ ይገኛል ማለት ነው። እስቲ ቪዲዮ አለ እሱም ቪዲዮ ተመልክተን እንመለስ የታሰሩት ዶክተሮች ሶስት ዶክተሮች በአርባ ምንጭ ከተማ በቅርቡ እየተከናወነ በሚገኘው በጤና ባለሙያዎች እንቅስቃሴ ጋር በተገናኘ መታሰራቸው ተሰማ። የታሰሩት እነዚህ ሶስቱ ዶክተሮች ሁለቱ የአርባ ምንጭ ዩኒቨርሲቲ መምህራን፣ አንደኛው ደግሞ የአርባ ምንጭ ጠቅላላ ሆስፒታል ዶክተር ነው። የደሞዝ ጭማሪና የጥቅማጥቅም ጥያቄ እያነሱ የሚገኙት የነዚህ የጤና ባለሙያዎችን ጉዳይ በንግግርና በውይይት መፍታት ትክክለኛው መንገድ እንጂ ሐኪሞችን በማሰር የሰው ነፍስ ነው የሚጠፋው። የሚድን ህይወት ስለሌለ እባካችሁ በአስቸኳይ የነዚህ ጉዳይ መፈታት አለበት። የጤና ባለሙያዎችን ጥያቄ ለራሳችሁ ፖለቲካ ፍጆታ የምትጠቀሙ አክቲቪስቶች ደግሞ አድባችሁ ብትቀመጡ ይሻላል ማለት ፈልጋለሁ። የእናንተ ሀሳብ ምንድ ነው? ኮመንት ላይ ጻፉልኝ። ቪዲዮውን እንግዲህ እንደተመለከታችሁ ነው፣ በሰሜኑ በደቡብ በምስራቅ በምዕራብ ላይ በአራቱም አቅጣጫ ውጥረቶች እንዳሉ እየተመለከት እንገኛለን። አሁንም እነዚያ ሐኪሞች ሀገርን የሚያገለግሉ ወንድሞች እህቶቻችን እንግዲህ ጥያቄያቸው መመለስ አለበት ብዬ አስባለሁ። ሁላችንም ከጎናቸው ልንቆም ይገባናል ማለት ነው። አራት ቀን ነው የቀረው ይሄ ሰልፍ እንግዲህ እባካችሁን እባካችሁን እንርዳቸው፣ እናግዛቸው ለማለት እፈልጋለሁ። እንግዲህ ወቅታዊና አዳዲስ መረጃዎችን ለእናንተ ለተወደዳችሁ ልጆች አደረስን። በቀጣይ ወቅት አይና አዳዲስ መረጃ እስክንገናኝ ድረስ ሰላም ቆዩልን። አስተያየት ሀሳቦቻችሁን ኮመንት ላይ አስቀምጡልን። ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ ደግሞ ታዲያ እንደምታበረታቱን ተስፋ እናደርጋለን። እንወዳችኋለን። በቀጣይ በቀጣዩ ወቅት አዳዲስ መረጃ እስክንገናኝ ድረስ ሰላም ቆዩ።